ቤተ መንግስቱ ጋር እስክንደርስ ድረስ ምን ያህል ደረጃዎች ነው ያሉት? 475 ደረጃ 400 ሚሊ ሚሊ ልክ እንፃይ ሲሞቁ እዛ ጋር ቁፋቸው ነው። እህትዋ እሱን እስኪ ቶሎ ቶሎ በይና ቡና ይቱን እንድጠጪ። ሰላም እንዴት ናችሁ? የተወደዳችሁ የረብራብቲ ቤተሰቦቻችን ዛሬ የምንገኘው የት ነው አዲስ አበባ አይደለም እስከ አዲስ አበባ ወጣ ብለናል ወጣ ብለናል አንኮበር ነው የምንገኘው እንገኘው ያስ ቤተ መንግስት ልናሳያችሁ ነው እንደው ቤተ መንግስት ውስጥ ያለው ታሪኩ የሚሉትን አስቆሚ ይኖራል አዎ ምን ነው የሆነው ከደብረ ብርሃን 42 ኪሎ ሜትር እርቀት ላይ ትገኛለች አንኮበር እንግዲህ አንኮበር የሚኒሊክ የነገሱባት አንዷ ከተማ ናት ስለሱ ዲቴል የምን መለከት ይሆናል እስከመጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ማድረግ በፍጹም እንዳይረሳ። ተከተለ፣ ቤተ መንግስቱ yes ቤተሰቦቻችን ተመልሰናል። እንግዲህ ቤተ መንግስቱን ከሚያስጎበኙት አንድ ወንድማችን ማን እንበል? ኃይሉ እንታላለሁ። ኃይሉ እሺ፣ ከአቶ ኃይሉ የሺ ጋር ነው የምንገኘው ቤተ መንግስቱን። እንግዲህ ከእሳቸው ጋር ይሆናል የምንጎበኙት። ጎበኝ፣ እስከመጨረሻው ድረስ አብራችሁን ቆዩ። እንገባለን? ተከተሉ አንኮበር በሰሜን ሸዋ የምትገኝ ዕንቁ የዘመናችን የስልጣኔ በር እንደነበረች ይታወሳል። ለዚህም እማኝ የሆነን ዘንድ የአንኮበር ቤተ መንግስት አንዱ ነው። ይህ ቤተ መንግስት በ333 በአብረሃ ጽባ ክፍለ ዘመን እንደተሰራ ይነገራል። በውስጡ በርከት ያሉ ነገስታት እንደነገሱበትም ታሪክ ያሳየናል። በአንኮበር ቤተ መንግስት ውስጥ ሁለት መግቢያዎች አሉ፤ ፊት በር እና ምስጢር በር ፊትበር ማንኛውም ተራ የተባለ ሰው ሊገባበት የሚችል የበር አይነት ሲሆን ሚስጢር በር ግን ሚስጥራዊ የሆኑ ሰዎች ለንጉሱ በጣም ቅርበት ያላቸው እና ሚስጥር አቀባዮች እንዲሁም ተላላኪዎች የሚገቡበት በር ነው። በውስጡ 475 ደረጃዎችንም ይዟል። ሚኒሊክ አያት ከሳህለ ስላሴ እስከ ራሳቸው እስከምየ ሚኒሊክ ድረስ ስድስት ነገስታትን በውስጡ አንግሶ እንዳለፈ የቤተ መንግስት መዛግብት ያሳያል። ባለፈው ነው ገና፣ አምና ህዳር ወር ነው እንደውም የተዘጋው። ያው ከወቅቱ አኳያ በሰላም ችግር ያው ለእንግዶችም ስለሌሉ ያው እንትን አለ። አሁን የት ነው ያለነው? እነኝህ የምታዩቸው ሩሞይ ናቸው፣ የእንግዳ ማረፊያ ሩሞይ ናቸው። እንግዶቹ እዚህ ሲመጡ የቤተሰብ እንደ ፋሚሊ የሚባል ሩሆነ ሰፋ ይላል ማለት ነው። ስለዚህ እንግዶች መጥተው እዚህ ማረፍ ቢፈልጉና እያረፉ መዝናናት ቢፈልጉ ማደሪያ ያለ ተዘጋጅቷል ማለት ነው። እንግዶች እዚህ መጥተው መጎብኘት ከፈለጉ ማደሪያም አይቸገሩ። እንደዚህ የምታያቸው በቃ ሶስት ናቸው፣ ሶስቱ ናቸው ያሉት

የአፋር ክልል ነው። አዋሽ ወደዛው ስታውት፣ አሁን ጭጋግ ምናምን አያሳይም እንጂ ማለት ስላለ ይታያችሁ ነ ምኒሊክ እዚህ ሆኖ ነው የሚያስተዳድሩት። በቃ ይሄን እያዩ በጣም እንቀጥላለን። አሁን የደረስነው አሁን እዛ ቤተ መንግስቱ ላይ ደርሰናል። ይሄ የምታዩት ግንብ ከበፊትም የነበረ ምንም እድሳት ያልተደረገለት ከነገስታቶቹ ጀምሮ የነበረ ግንብ ነው። እንደ ታሪኩ ስንረዳ የተሰራው ከእንቁላል እና ከኖራ እንደ ዛሬው ሲሚንቶ ባልነበረበት ሰዓት በግቢ ውስጥ የምንመለከታቸው ግንቦች ረጅም ጊዜያትን ያስቆጠሩ ናቸው። ከኖራና ከእንቁላል አስኳል በመሰራታቸው ምክንያት ከዘመን ዘመንን እየተሻገሩም ይገኛሉ። ቀድሞ በነበረበት በንጉሱ ሰዓት እንደ አደባባይ ሆነው ለሁለት ከፍለው ያገለግሉ ነበር። ማንኛውም የአካባቢው ነዋሪም ሆነ እንግዳ ወደዛ ስፍራ ሲመጣ ምግብ ሳይበላና ሳይጋበዝ ሄዶም አያውቅም። ይሄ ከፍታው ከባህር ጠለል በላይ 287 ነው። ከፍተው አሁን ከመት ያለንበት ማለት ነው። በጣም ከፍታ ቦታ ላይ ነው ያለነው አይደለ? አዎ፣ በጣም ያሉበት ከፍታ ከባህር ጠለል በላይ 2870 በጣም ከፍታ ላይ ነው። አዎ፣ ብዙ ዝግ ሆነው የሚታዩ ነገሮች አሉ። አዎ፣ እና ለአስተዳደር እንዲመቻቸው ይመስለኛል፣ ከፍ ብሎ ስትራቴጂው፣ ዙሪያውን ገደላማ ነው እንዳያችሁት፣ ጠላት በሚመጣ ሰዓት እንዴ ዙሪያውን ይታያል ለመቆጣጠር ያመቻል፣ ማለት ነው። እንጦጦም ያለው በኃይለ አጼ ምኒልክ የተገነባው እንደዚህ ከፍታ ላይ መርጠው ነበር። ተመሳሳይ ቦታ አለ። ይሄም እንጦጦም ተመሳሳይ ነገር አላቸው፣ ከፍታ መሆናቸው። አዎ ከፍታ መሆናቸው። ከዚህ ቀደም የሰራነው የእንጦጦ ፕሮግራም አለ። ገብታችሁ? የት? በዛው። እሺ። እንቀጥላለን፣ እንቀጥላለን። ኢንጂነር ተረፈ ወርቅ ከዶክተር ኃይለ ገብርኤል ዳኘ ጋር በመተባበር እንደገና አሰርተውት በመስከረም 18 ቀን 1998 ዓመተ ምህረት ተመረቀ ተመረቀ። ዛሬ እኛ የት ነው የምንገኘው? እንግዲህ አንኮበር ቤተ መንግስት ነው። እንቀጥላለን ከ1994 ዓመተ ምህረት ያው ነው ኦልሞስት ወደ 23 አመት ማለት ነው። እድሳት ከተደረገለት 23 አመት። ግርማ ሞገሱ አፄ ሚኒሊክ ናቸው። እንኳን ወደ አፄ ሚኒሊክ ቤተመንግስት በደህና መጡ። ዋካችሁ ግቡ። ዋው ሲያምር በጣም ያምራል፣ በጣም ያምራል። ስማው ኢንጂነር ተረፈ ራስ ወርቅ የሚባሉት ናቸው። ዛሬ በህይወት የሉም። አባታችን የዚያን ክብር ተወላጅ ናቸው። አዎ፣ አፈርባይን የሚባል እዚህ አሁን እናየዋለን። እዚህ ከሆነ አፈርባይኑ ተክለ ሃይማኖት አካባቢ ነው የተወለዱት። በጣም የሀገር ባለውለታ ናቸው። በጣም ቆንጆ ከሚገባ በላይ እንትኑ የበፊት የነበረውን ዲዛይኑ ሳይለቅ በዝታ በነበረው እድሳት ያደረጉለት ማለት ነው። ጣውላ ነው። እዚህ ቤት የምትመለከቷቸው አብዛኛው እቃዎች ከእንጨት የተሰሩ ናቸው። በሮቹ፣ መሬቱ እቴጌ ጣይቱ ብጡል በጣም ያምራሉ። በነገራችሁ ላይ ተመልካቾቻችን አሁን የቆምንበት ርብራብ ይባላል። ርብራብ ነው አይደል? ርብራብ ይባላል። በርብራብ እዚህ ጋ አንድ ነገር ተመለከትኩ። ምንድን ነው ይሄ ነገር? ይሄ እንግዲህ የሚታይ በእሳቸው በኢንጂነር ተረፈ ራስ ወርቅ የተሰራ የፊደልን የሚጻፍበት ቴክኖሎጂ ይላል እዚህ ጋር። እንግዲህ ቴክኒክስ መኪና ይባላል። ለመጀመሪያ ጊዜ እሳቸው ናቸው የፊደል የሚሰራበት አይደል? በቀለም ራሱ ጠቅስ ታደረገ ጻፍ ያረጋለና ይሄው ጃንሆይም አሉ ለሳቸው የተበረከተው የመጀመሪያው በኢትዮጵያ የቴሊክስ መኪና ወይም ደግሞ ታይፒንግ መሳሪያ ነው። ስለዚህ እሱ እዚህ ይገኛል። ይሄንን መታችሁ መጎብኘት ትችላላችሁ። አይ ቲንክ ኮምፒውተር ከነዚህ በኋላ ነው እየረቀቀ የመጡት አ ይቀጥላል ነገር እንደዚህ ነገር ዚሬ ነገር ተቀምጠው ነው አይ ማለት እንግዲህ ይሄ እንግዶች የሚስተናገዱበት እንዲያው እንግዲህ ሜን አለ ሎጅ ነው። ያው ሎጅ የተሰራው ደግሞ እዚህ ቤተ መንግስቱ ላይ ነው ማለት ነው። ስለዚህ እንግዶች ሲመጡ ቤተ መንግስቱን እየጎበኙ የምግብ አገልግሎት ማግኘት ይችላሉ። እንደምትመለከቱት ሜኒ አለ። ስለዚህ ሜኒ አለ

አብዛኞቹ የቴክኖሎጂ ውጤቶች ኢቨን መኪናው አይ ቲንክ እንደም ይች ሆናል የመጀመሪያ መኪና መጀመሪያ እሳቸው ነበር የነበሩት። መኪና ሲመጣ በጣም ምንም የሚገርም የሚጣፋቸው ነው። ስልክ ሲያወሩ የመጀመሪያው ስልክ ደሳቸው ጊዜ አርለ ገባ፣ ከሰይጣን ጋር ንጉሱ እንዴት ያወራሉ እየተባለ በጣም ብዙ ነገሮች አዲስ ቴክኖሎጂ ውጤቶች የገቡበት። ምኒልክ ደግሞ አዳዲስ ነገሮችን ለመሞከር በጣም በቃ ቅርብ የነበሩ ንጉስ ነበሩ። ስለዚህ ቤተ መንግስታቸው ያን ነገር እውነት ስለመሆኑ አንዱ ምስክር ነው። የተለያዩ የመጀመሪያዎቹ የገቡት መኪና ሊሆን ይችላል። አይ ቲንክ እዚህ ጋር የምትመለከተት እችኛ የመጀመሪያ መኪና እችኛ፣ ትንሻት እችኛ መኪና ርስላሪስቱል እና የሆነ የአድዋ ነገር ድባብ አለ። የአድዋ ድባብ አለ። ይህ መጀመሪያ ስልክ ነው። ትንሽ ተነስቷል ግን በእጃችን ይነካ ይነካ አናውቅም ግን ንግስቲቷ እቴጌ ጣይቱ ብጡል በጣም በጣም እንጦጦ ላይ ያለውን ቤተ መንግስት ደግሞ ከዚህኛው ቤተክርስቲያን ጀርባ ነው ያለው እሱን ደግሞ አንድ ቀን እናሳያቸዋለን። አዲስ አበባ ይህንንም ቤተክርስቲያን የገነቡት እምዬ ሚኒሊክ ናቸው። ከፍታውን ብለውና በጣም ነው ደስ የሚለው። ዳግማዊ ሚኒሊክ እሳቸው ማስታወሻ ይሄ አድዋን ወስልተ የቀረህ እንደሆነ ማርያምን ምር ያልምርህም ያሉበት እንግዲህ ይሄ ነው። አድዋ ትልቅ ታሪክ የተፈጸመበት ኢትዮጵያ በደም የተንጠራራችበት ቀና ያልንበት በደም ታሪክን በምስል እየተመለከትና ግቢ ውስጥም እያየኋቸው ነበር። ለጌት ለጌት ያ ጥቅም አላቸው የተለየ ጥቅም፣ እሱ የሸውሸው ፍሬ ነው። ያው ለጌጥ እንዲለጌጥ ያምራሉ፣ ውበት አለ። እዛ ጋ ቅድም አሳያችሁ ስናይ ፋሚሊ ያልኳቸው እዛ ጋ ትልቅ ዛፍ አይታችሁ ከሆነ እሱ ያማምራሉ ላይ ነው። ሸውሸው ይባላል። እሳት መሞቂያ ነው። በኤሌክትሪክ በዛ ጊዜ የነበረ ነው። አይ አይደለም፣ አሁን የመጣም ለእንግዶች ከበረዳቸው ይበራልራሽ ታሪክ ይመስል እስኪችን ነበር። እስኪ ተቀምጠ ምቾቱ አረፋልን። እየዞርን አረፋልን። እዚህ ጋር ይመስለኛል፣ ቴጌ የሚቀመጡት የነሱማ ነበር። ቴጌ ትንሽ ኮስተር ያሉ ሰው ናቸው፣ እንደ እኔ ይመስሉኛል። ለእንግዳ ነው። አሁን እኛማ መንግዳ ነው። እስኪ፣ እሺ፣ ስለዚህ የሚነግሩን የተለየ ነገር አለ? የተለየ ቢያቀው ብለው የምታስቡት፣ የተለየ የምነግራችሁ ነገር የለም። እንግዲህ ያው የተለያዩ ቅርሶች እዚህ አካባቢ አሉ ይባላል። ለምሳሌ አንኮበር ሚካኤል፣ ተክለ ሃይማኖት ቅርሶች አሉ ይላሉ። ሙዚየም ነገር ሙዚየምማ ይኖራል፣ ያው በየቤተክርስቲያኑ ይኖራል ግን ያው እዚህ ውስጥ የነን የምኒልክ የሆኑ ቅርሶች ለምሳሌ ልብሳቸው የነበረ የለም? እዚህ የለም። አንኮበር መድኃኒዓለም ሊኖረች አንኮበር መዳን አለ። አዎ፣ እቴጌ ጣይቱና አጼ ምኒልክ የተጋቡበት ካባቸው ምናምን እንደዛ ልትገኝ ይችላል። የአዲስ አበባውም ላይ በጣም ብዙ ቅርስ ነው ያለውና በእርግጥ ከዛ ተርፎ ራሱ እዚህ እንዳለ ማሳ ምን ይሰማውታል። ግን እርሱ እዚህ አካባቢ በመኖሩ ይህን ቤተ መንግስት ቀን በቀን ሲያዩት ምን አይነት ስሜት ነው የሚሰማው? ያው እንግዲህ ደስ ይላል። ግን ያው ከ የያዙት ወርቅ ነው ከመዳባ። አዎ በእጅ የያዙት ወርቅ እንደመዳብ ይቆጠራል በሚለው ነው። ያው ብዙ ሰዎች ያደምቃሉ፣ ብዙዎች ደግሞ ይደፍታሉ። እኔ እዚህ ነው ተወልጄ የሚያደኩት። እንዲያውም እዚሁ ማገጃችን ማገጃችን ነበር ማለት ነው። እዚህ መጣችሁ? አዎ ቤተሰቦችት እንደው ስለዚህ፣ ወይ ደግሞ ስለ ዳግማዊ ምኒልክ የነገሩት ታሪክ አለ? እንደውም አይረሱት ጨዋታ የለም ቤተሰቦችት፣ አያቶት ምናምን፣ ቅድሚያቶት? አልደረሱም፣ አልደረስኩም። ጸጥታው ራሱ በቃ ሰላሙ፣ ምንም አይነት ድምፅ የለ። ከሰማንም የወፍ ጫጫታ፣ የአንዳንድ እንስሳቶች ድምፅ እንጂ በጣም ሰላም አለ። የተረጋጋ ቦታ ነው። መባረክ ይፈኛል። የሀገሩ ነዋሪ ግን ከደብረ ብርሃን ወይ የዚህ ያንኮበር አካባቢ ነዋሪ ናቸው። ይጎበኛል ይጎበኛሉ በተለይ ከአዲስ አበባ፣ ከደብረ ብርሃን እንደዚህ ይመጣሉ። ያው እንዳልኳችሁ የወቅቱ ሁኔታ ነው እንጂ ብዙ ጊዜ ይጎበኛሉ። ሀገር ውስጥ የሀገር ተወላጆችን ከመጡ በጣም ትልቅ ነገር። ወደ ውስጥ ምንድን ነው ያለው?

ትምህርት ሴቶች አሉ። በዛች ጋር ነው ዘርና አንኮበር ጋር ሰገነት ትባላለች። ሰገነት ለፀሐይ በቃ እንደወጣች እዛ ጋር ፀሐይ ይወጣል ሰገነት የሚሞቁባት ያጼ ምንልክ ፀሐይ መሞቂያ እዛ ጋ ነው ይባላል። ኦኬ አ ሳልኳቸው ሲሞቁ እዛ ጋ በጣም ነው። እይተው በጣም ነው። ከትውልድ ትውልድ ከዘመን ዘመን ያሸጋገረው ርብራብ። እኛም እናንተን ከትውልድ ትውልድ ከዘመን ዘመን በኢንፎርሜሽን እናሸጋግራችኋለን እንዳትረሱ። የአንኮበር ቤተ መንግስት ከፍታ ላይ እንደመቆርቆሩ አካባቢዎችን በግልጽ ለማየት ያስችላል። በዚህ ምክንያት እምዬ ሚኒሊክ ሊክ ጠላትን ቀርሞ ለመዋጋት እና ለመመከት ሲሉ በአብዛኛው ጊዜ በሰሜኑ በኩል ከቁንዲ እስከ ዋሽ ያሉ አካባቢዎችን አዘውትረው ይመለከቱ እንደነበረ ታሪክ ያሳያል። እቺ እንግዲህ ቡና እንደዚህ መናፈሻ ነገር ናት። ይሄ ደግሞ ሲንግል ሩም ነው። በጣም አሪፍ ነው። ለአንድ ከባድ ነው። ደብል አልጋ እዚጋ ነው ያለው። ኦኬ፣ እዚህ ደብል ቤት በቃ ኦልሬዲ። ይሄ ሎጅ ስለሆነ ታሪክን በሎጅ ነው ታሪካዊ ሎጅ ነው። በጣም ጨፋ። ኦኬ፣ ወደዛ ስትሄዱ አስቲ

የዓለም ሎሬት አርቲስት አፈወርቅ ተክሌ በጣም የትልቅ ሰው። ታሪካዊ ቦታ ብቻ ሳይሆን ታሪካዊ ሰዎችንም ያፈራች ከተማ ናት። አንኮበር አንኮበር አንኮበር አንኮበር እንጨፈር እስኪ። አይ አንኮበር እና አንኮበር ብቻ ነው። ስለ አዝማች ነው የታሪክ ሀገር ሙናናይ ሸክ እናርጋቸው ሲል እኮ እስኪ የእንጨት ወንበር እንደዚህ ይመቻል። ታሪካዊ ሎጅ ነው። በጣም ደስ ይላል። ምቾት ከታሪካዊ እቃዎች ከሚገርም እይታ ጋር የት ነው ይውላ? አንኮበር ቤተ መንግስት ሎጅ ነው። የሚገርም ነው። ምቾትን፣ ታሪክን፣ ውበትን አጣምሮ የያዘ ነው። በቃ አንድ ላይ ማለት ነው ሪፍሬሽ ምታረጉበት። በጣም እርግጠኛ ነኝ ተስተካክሎ ሲከፈት በድጋሚ ብዙ ጎብኞች እንደሚመጡ እኛ እራሱ አንደኛው ሲም ጀመሩት ነው፣ ድጋሚ ለጉብኝት የመጀመሪያዎቹ ሰዎች ነው ያስ። እቺ ባህላዊ ቡና ቤት ትባላለች። አይቲን እዚህ ብቻ ነው ያለችው። እኔ እስካሁን ከዛሬ እዚህ ነው። አሁን እዚህ ጋር ሙቀጫ የምታዩት፣ እዚህ ጋር የአረቄ ማውጫ፣ እዚህ ጋር ሞፈር። ለውጮቹ የዝና አካባቢ ማህበረሰብ አኗኗር፣ አስተራረፍ፣ አረቄ እንዴት እንደሚወጣ እዚህ ጋር ወፍጮ አለ። እዚህ እንደዚህ ነበር ለማሳየት ነው ይወቀጣል ይቀጥላል። ስለዚህ ለፈረንጆች የእኛን ስለ ኢትዮጵያ ባህል አካባቢ አኗኗት እንደሚታረስ አረቄ እንዴት እንደሚወጣ እዚህ ጋር ለማሳየት። አሁን ይህ አካባቢ በጣም የሚታወቀው በአረቄ ነው። ከደብረ ብርሃን ጀምሮ እስከዚህ ድረስ ያለው እና አረቄ ይባላል እና አየሩ በጣም እነ ለመናገር ብርዳማ አየር ነው ያለው፣ አይደለ? አንኮበርን ደብረ ብርሃን ጨምሮ ወደ ላይ ነው፣ ብርድ ነው። በስማ መሰንቆ አለ።

ለመፍጨት አያቶቻችን በዚህ ነው አ የፈጩ ምግብ ጤፍ ፈጭተው እንጀራ የሚጋግሩመበቀው ነበር። ዌልካም እንግዲህ፣ እዚህ ጋር ነው ቁጭ በላው፣ ቡናቸውን እያፈሉ እንግዶችን የሚያዝናኑት። የተለያዩ መሰንቆ አለ፣ ክራራ አለ፣ እንደምትትን እንስራ አለ፣ ውሃ መቅጃ። እቺ ምንድን ናት? ቅል ናት። መክደኛ ነው። ሸክላ፣ ብረት ድስቶች አሉ። ይሄ ደግሞ እዚህ ሀገር በአብዛኛው የሚጠቀሙት እንደዚህ እሳት አቀጣጥለው ነው። ይደረግና ሸክላ ይጣዳል፣ ወጥ ይሰራል አይደል በጣም

እውነት ነው እራሱ ቅዝቅዝ ያለ ነው ደስ ይላል የአንኮበርን ውሃ የጠጣ እዚሁ ነው የሚቀረው ከአንኮ በር ከዚህ በኋላ ደስ ይላል ቅዝቅዝ ያለ ልጆች ደህና ናችሁ ሰፈሩ መስጣት ማለት ነው። በሬ ምናምን እንደዚህ ታረደ፣ የዚህ አካባቢ ማህበረሰብ ይጠራል። እዚህ ስጋዎች የምትዋት የሸዋ ነገስታት ጠቅላይ ፍርድ ቤት ትባላለች። እዚህ ጋ ነው ችሎት። ቦታ ቦታ መቀመጡ ጥሩ ነው። አሁን ከዚህ ወደዚህ ሲሄዱ ላይ ቤት ይላሉ ማለት ነው። አዎ ከታች እየመጣች ወደ ላይ ቤት፣ አሀ የት ነው ሲባል ላይ ቤት ነው። አንኮበር የስልጣኔ ፈርጥናት ሲባል እንዲያው ዝም ብሎ አይደለም። አብዛኞቹ የአዲስ አበባ ከተሞች ስሞቻቸውን ከአንኮበር ቤተ መንግስት እንደወሰዱም ይነገራል ለምሳሌነት ሾላ ሰፈር፣ ጎተራ፣ ፈረንሳይ፣ እንግሊዝ ኤምባሲ፣ አራዳ የተለያዩ አብዛኞቹን እምዬ ሚኒሊክና እቴጌ ጣይቱ በዛ ሲኖሩ ያወጧቸው እንደሆነም ተነግሯል። የምታወት አንጎበር ጊዮርጊስ፣ አንጎበር መድሃኒ ዓለም ከዛን ሲቀጥል ያው ቅድም ይላል ቅድም የነበርንበት ቦታ ማርያም እንደዚህ በጣም ቅርብ ነው። ታዲያም አስተናግዱልኝ አይ የድሮ ተስና ነው። ግቡ ግቡ ልጆቼ ና ማን አሳላፊው በል እንግዶቹን በደንብ ባስተናግድም አሉ። ማን እዚህ ፊት በር ፊት በር ይባላል ያው ምስጢር በርሶ የሚወጣበት የሚወርድበት ነው። ይሄ ደግሞ ዛ ጀስት እንግዳ ሰው እኛ በሚስጥር በር ነበር የገባነው። ይሄ ፊት በር ነው። አራዳ ፊት በር ብቅንቅ የሚባለው የአዲስ አበባ በጥቅል ከዚህ ነው የሄደው፣ ነው የሰፈሮቹ ስም ብቅንቅ ፊት በር። አሁን ይሄ የምታዩት ደረጃ አሁን እድሳት ምንም ጊዜ ያልተደረገለት በፊት የነበረ ደረጃ ነው። አዎ ኦ ምንም ነገር የተሰራበት ነገር። እዛ ጋር የምታዩት ልጆቹ አካባቢ ነጋሪት መምቻ፣ አዋጅ አዋጅ ብሎ። የቱ ጋ አዋጅ? ዛ ልጆቹ ያሉ በቃ፣ ይሁን እዛ ጋር ድንጋይ አለ። ለሰፈሩ ሰው አዋጅ ማለት የሰማ ያሰማ ሰማ ያልሰማ ሰማ ይስማ። በጣም የሚገርም ነው። በጣም ሀይ እንዴት ናችሁ? ደህና ናችሁ? እሺ በቃ። አሁን እንግዲህ እቺ መንገር ነች። እናንተ ተርምትሉትን ያዙ ወደ ሚስጥር በር ነው ወደ ገባንበት። በጣም ይበርታል ቀዘቃዜው፣ ልንነግራችሁ አንችልም። በጣም ከፍታ ላይ ነው ያለ ነው፣ ለዛ ነው ከባር ጠለል በላይ 2000 ምናምን 2078። አይ የመጀመሪያው ቪዲዮ ላይ ገብታችሁ እና ጎብኛችንን ተሰናበተ። በመጨረሻ ልንወጣ ነው። በቀጣይ ደግሞ ቆንጆ ቆንጆ ፕሮግራሞችን ይዘን እንመጣለን። የርብራብ ቲዩብ ቤተሰቦቻችን ፕሮግራማችን ይህን ይመስል ነበር። በቀጣይ ደግሞ በአዲስ ማለዳ እስክንገናኝ ድረስ መልካም ሳምንት እንወዳችኋለን። ባይ